ለአረብ ሀገር እህቶች አዝናለሁ ስትል፣ በነገራችን ላይ መግባት አልፈለግኩ። አንድ ጊዜ አዳምቲ በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ

ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለ ማቲን ነው የምጠይቀው አንተ ለምን ትናደዳለህ እንደ እሱ ይመልስልኝ ማቲን ለምን አልሰማሁም እኔ አልሰማሁም እኔ አልሰማሁም አልሰማሁም ጠይቋለሁ እሱ ይመልስልኝ ማቲ ለምን በዚህ ጾም ሰዓት አደረግኩ አንደኛ ይሄን ማቲ እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ እንደውዬ ጠይቋለሁ አብርሃም ግን አንተን ጥያቄ ልጠይቅክ አንዴ እኔ አብርሃም አንተን ጥያቄ ልጠይቅክ እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልግ ለምን ሙሉ ቡርች ከሊፋን አይገዙልም? አይ ዶን ኬር ወደሽ ከተደፋሽ ቢረግጦሽ አይፋል ነ አመዳም እያለች ለእናንተ ጎጆን በሙያ ምስል ከግርድና ወጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ፣ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ጉሩብ ሰብስቤ ምናምን እነሱን ሆዳቸው ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችታል። አስር ሰው ነው የተገኘ፣ ስለሰሙን ነው አስር ሰው የተገኘ። አብርሽ፣ እኛም እኮ ወንድማችን፣ አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትቀደም ሰምቻለሁ እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷም ጓዳ በቀየረች ሴት እንጂ ለአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ፣ አረንጓዴ ቢጫ ቀይ ገዝታ አሰፍታ ሰው ሰርግ ላሙቅ ለምትል አይዶንኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ጠልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው፣ ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር ሄዱ ወይ? ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናቸው በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳቸው አላቸው አይደል? ለምን ይሄ ቫኬሽናችሁ፣ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት። አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙድ አትያዙብን። ሄዳችሁ እያየናችሁ ጎብኟቸው፣ እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና፣ እናብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን፣ የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ አላስ ነው። ሌላው ማቲ፣ እኔ ደውዬ ከአንተ ጋር አውራለሁ። እንዳትቀሪው ደግሞ ፕሮግራም አለ፣ እዛው እናወራለን። እንዳስይ ሰየው ብዙ ነገር ብትበቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው፣ ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊየን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለን። እያገኛቸውም ከሆነ ሶ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መታችሁ፣ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ሶስት ወር የዛሬ አራት ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል ኪሎ በዝቶ አንድ ኪሎ እላፊ ሆኖ ለአንድ ኪሎ ሬሶ አንድ ኪሎ እላፊ መጥቷል ተብሎ አስክሬኗ ስድስት ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ምን ጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታ እህታችን ናት አንተም ወንድማችን አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብርሽ ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር እየተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ድርተው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው። አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርተው የሚመጡት እኔ ጋር ረጁ ጋር ተስፌ ጋር ሀቢባ ጋር ሳሪ ጋር ነው የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞ ኪድ ሆስፒታል ጎብኗቸው። የአንደኛ ከጎናቸው እንቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ለና ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን፣ ከፖሊስ ጋርም ተመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ። አብርሽ እንደዚህ ምን ነው፣ ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋሲያቸው ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ ጉሩፕ ሰብስበው ለራሳቸው ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገ ልክ፣ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና፣ ያንተን ውድቀት ውድቀት አልፈልግም። ገባ ገባ። ከአብርሽ ከሌላ እንግል እንዳታዩ። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ። ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ ልጆች እናቶቻቸው ይመጣሉ ብለውን የሚጠብቋቸው

ነይ አንቺ የምትባለው መሲናት ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የምፈልገው ሁለተኛ ደግሞ፣ ከዚህ በፊት ከአምስት ወር ይሁን ከስድስት ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሩ አጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ እነዚህ ልጆች አውቶ በተባሉ ቁጥር እያዋጡ፣ ከፈለግሽ ብላይ ደረሰኞችን አስወጥቼ ልክልኝ። ለምን ተሰጠህ? ለምን ተደረገለህ? እኔ አያገባኝም፣ ግን ስለ እህቶቼ ድብና አድርጉ ያገባኛል። ሳሙ አልሰሙም። ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ቻ ነው ዲል ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አደለም ስለዚህ ማስረጃ አለሽ አንቺ ማስረጃ አለሽ ወይስ ወሬ ብቻ ሰማሽ ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው ከአምስት ወር ከስድስት ወር በፊት ኢንቦክስ ላይ ነገር ነው ላይ በዚህ አጋጣሚ እድሉን ስላገኘው እና ወንድማችንንም ስላገኘውት በጣም አመሰግናለሁ። ስለሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያዝናችሁና መልካም የሰርግ ጊዜ እንዲሆንላችሁ መኛለው። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም፣ እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለ ነው አይደል? የተዋሕዶ እምነት ተከታይ ከሆኑ ብቻ ነው እየጠየኩ ያለው። ይህንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የእነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ነው ያለ ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቱብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ እነሱም የተለያየ ስቶሪ እየፈጠሩ ያ የራሳቸው የቢዝነስ መንገድ አንዳንድ ጊዜ ግን በአለማወቅ ውስጥ የሚቸገሩ እህቶችን ፕሮቴክት የማድረግ ደግሞ የኛ ኃላፊነት አለ። ኦልሬዲ እኛ ጀጎል ድርጅት ለምሳሌ አረብ ሀገር ያሉ እህት ወንድሞችን እያገዘ የሚገኝና ከችግራቸው እያገዘ እየሰራ ያለ ድርጅት ነው። እያለቀሱ በሚዲያ ላይ እየሰሩ እና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለእነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ግራቸው እንዳይረብሻችሁ ነው እንት ነው ነው ኃላፊነት ቢኖራቸው አድናቂዎቻቸው የፈለገውን ናምበር ለምን አይገዙላችሁም? ከወደዷቸው፣ እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ፣ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተ አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አደለን። በነገር ላይ የምትሰሩትን ክሬት የምታደርጉትን ስራችሁን ያለውን ነገር አከብራለሁ። ኢንተርቴይመንት ነው የምትሰሩት፣ የራሳችሁን ቻናል ከፍታችሁ የራሳችሁን ሶሻል ሚዲያ እየተጠቀማችሁን ያለ ግን አሁን እዚህ ጋር አረብ ሀገር ያሉ ልጆች እንደዚህ ስማቸውን ጠርተው እያለቀሱ እንደዚህ እንደዚህ ያረኩ የሚሉት ግሩፕ ከፍተው ስም ዝርዝር ኖሯቸው ብዙ ነገር የሚረዱት ልጆች ውላት አሁን ማናርጉ ብለዋቸው ነው የምትሉ ሰዎች ካላችሁ በአንድም በሌላ መንገድ እህቶቻችን እንዳይጎዱ እንዳያደርጉ የማንቃት ስራ የኛ ኃላፊነት ስለፈለግን ሳይሆን ስም ስራችን ስለሆነ የማንቃት እራሳቸውን እንዲጠብቁ እዚህ ጋር የሚረዱት ቤተሰብም ጭምር እንዳለ ማለት ነው። ያላቸውን እድሜያቸውን መስዋዕትነት ከፍለው ተሸውደው እያለቀሱ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠይቁ? ወንድሜ ይከቻል። እንደውም በዚህ አጋጣሚ ስላገኘው ቴንኪው አንደኛ ተደራጅተው እንደዚህ እንደዚህ ያድርግላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ማጥፋት ነው ይህንን ነገር እስቲ ንገረን ከአንተ እንስማም በመጀመሪጀመሪ ወራው ነገር ላንስ ልፍ መጀመሪያ ወራው ነገር ላንሳ ልፍ መጀመሪያ ምናወራ በዚህ ሳምን እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይ ሀሳብን እደግፈዋለው። ሊቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራም ሚያዘጋጅ ነው እንደማለሆ ሰው ኖርማል ቀለል ያለ ዩንበን ነበር ያስብነው ነረው ማለትው ግን ደግሞ ሰው መጥጣ ምናምን የነበረው ነገር ተቀየረ። የሰው ልጅና እንሳሳታለን። በቃ የዛን ቀን አለፈ በነዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ። ትኬታቸው ለአጭር ቀን የሆነ ማለት ነው። የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ የምንደግመው ለምንድን ነው? አንዳንድ ሰዎች አልመጡም ነበር። ለምን ቆመም ስለሆነ ፕሮግራሙ ላይ መገኘት ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በቶም ማድረጉን ፈለገ ማድረግ እንደተፈልጌ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው? እና አብርሃም ብራችንን ወስደዋል ወይም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው? እኛ እንደተቀበልን እና እኛ ያንን ነገር አሱት እንዳደረገው በምን እርግጠኛ ናቸው? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊዜ አሁን ለምሳሌ ላይብ ላይን አንተ

ስለዚህ አሁን ላይ በዛው ላይ ጨምረ የምትመልሰው አሁን እዚሁ በጠየከኝ ነገር ላይ አሁን ግፍቶች ይሰጣሉ አይደል? ላይቭ ላይ ግፍት ይሰጣል። ማንንም ምን እንደሆነ ሳታት ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን፣ የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት። እራሱ ስለፈለጉ አይደለም ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም። አንድ መጠይቅ ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ? እንደ ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዝ አለው እንዲህ እንዲህ እኮ በሀሳብ ረዳቸዋለሁ። እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው ደው በችግራቸው ጊዜ ሲደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው፣ ያነሳው ጥያቄ አሪፍ ነው የምንል። ግን ደግሞ ምን አለ መሰለህ፣ ይሁን አንተ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄው ለይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ አንፈልግም፣ ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትሳፕ ላይ ሊሆን ይችላል ይህ ነገር ላይ አውርታ ችግሯን አውርታኝ ዝምብያ ታላቅም ካለም ደግሞ የትኛውም ሰው ማስተናገር ይችላለሁ። ከዛም ባለፈ ደግሞ ማለት ነው። እህታቸው እህቶቻቸው ሊሆን ይችላል። አባታቸው እናታቸው የሆነ ነገር ታመው ተኝተው፣ ከፈለክ ወደ ኋላ አድርገህ የኔ የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ትግት ሄደላቸውን ምንም ቤት ውስጥ የማይኖሩ በሸንበቁ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለው ለምኝት አያልን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አይደለም ማየት ያለበት አንድ ሰው ስለ እኔ ማወቅ ከፈለክ ዛሬ ትላንት የተለቀቀውን አይደለም ማየት ያለብን። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው። ለመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህም ነገር አሁን እኔ አድብዝ ያለ ጊዜ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይትፈለኝ ላደረግኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ግ ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ሆናል ለሚሉ ጥያቄዎች እኔ ምን መልስም የለኝ ማለት ይችላል። ምንም ኢዚ ነገር ነው ለእኔ ወይንም ደግሞ ምንድበለ መሰለህ፣ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝ፣ የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ ከአንተ ደግሞ ያልኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን አልክ። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር፣ ግን ደግሞ አንድ ማያው ነገር አለ እናንተ ላይ እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ ምትነግሯቸው እነሱን እያንቋሸሳችሁ እነሱን እየሰደፋችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙት ፈልጋለን እንደዛ እያልካቸው እ አረዳ ሰውን የምታቀርብበት አንገድ ግዴታ ያስፈልጋል እነዚህ ሰዎች እኔ ለምን ወደዱኝ አቀራረብ ሊሆን ይችላል ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል ከአንተ ጋር መቅረብ ለምን አልፈለጉም በቃ እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንኳሽሺ አይደለም የምመክራቸው የእኔ ባህሪ ካልሆኜ አስረድቼ እንዲያታድርጉ፣ ተጠንቀቁ፣ ቤተሰባቸውን አግዙ፣ እንዲህ የምታረጉት ነገር ይቆጫችኋል ብለን አስረድተ ልትናገር ትችላለ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድህ።